እንኳን አደረሳችሁ! እንኳን አደረሳችሁ! እኔ ማሐሌት ገብረ ማርያም እባላለው። ከዚህ ቀደም በባሌ እንደ ለመግለጽ እንደተሞከረው የማሂ ኢንተርቴመንት አዘጋጅ ነኝ። እንግዲህ ዛሬ ግንቦት ልደታን ምክንያት በማድረግ ይሄው ተገናኝተናል። ቤተሰባችንን በዚህ መልኩ አስተዋውቃችኋለው። እንዲህ የአማረብኝ የዘነጥኩት የልጄ ክርስትና መቼ መያዘ በመቼ ነበር ሚያዝያ 28 የልጄ ክርስትና ስለነበረ እሱ ምክንያት በማድረግ እንግዲህ እንደዚህ ሽክ ብለን አእምሮብን ተገኝተን ነበረና፣ በሶስት ቀን ልዩነት ማለት ነው። እንግዲህ ሁለተኛውን በዓላችንን በዚህ መልኩ እያከበረን እንገኛለን። እንኳን አደረሳችሁ ለሁሉም። ተመልካቶ ቼ ለማለት ወዳለ እንግዲህ ፕሮግራሜን ሰብስክራይብ ሼር እያደረጋችሁ ከኔ ጋር ቆይታ እንድታደርጉ በትፍና ጠይቃ። እንግዲህ ዛሬ ግንቦት ልደታ መሆኑ ይታወቃል። ግንቦት ልደታ ምክንያት በማድረግ እነሆ ዶሮ ለመስራት እዚህ ጋር አንድ እህታችን ሽንኩርቱን ለዶሮ የሚሆን ሽንኩርት በመክተፍ ላይ ትገኛለች። ይህንን ይመስላል። ሌላው ደግሞ ያው በግንቦት ልደታ እጅግ የማይረሳው ትልቁ ማድመቂያ ደግሞ ያው ንፍሮ ነው። ይሄን ይመስላል። ይሄ ስንዴው ነው። ስንዴው የተወሰነ ገንፈል ተደርጎ ከበሰለ በኋላ ይሄንን የምታየቱን ዱቤ ደግሞ እንጨምርበታለን። ከዛ ይሄ ዱቤ ገንፈል ተደርጎ ከተንካለ በኋላ በደንብ ከበሰለ በኋላ ደግሞ የአበሻው ሽንብራ በጣም ቶሎ ስለሚበስል ነው እና ስለዚህ ይሄ ደግሞ ወደ መጨረሻ አካባቢ ላይ ይጨመራል። ሂደቱን በሚገባ እያየን እንሄዳለን። አሁን የምንሄደው እንግዲህ ወደ ዶሮ ስራ ይሆናል። ዶሮ እንግዲህ እንዳጋጣሚ ሆኖ ከተገነጣጠለ በኋላ ነው ሀሳቡ ይመጣልኝ እናንተ ተመልካቾችን ለመጋበዝ ሀሳቡ ይመጣልኝ ዶሮውን ከገነጣጠልኩ በኋላ ነው። ስለዚህ ሂደቱን አብረን እናያለን። እንግዲህ ያው እንደሚታወቀው ይሄ መላላጫ ይባላል። ይሄ ደግሞ ፈረሰኛ ነው፣ ለአባወራ የሚሰጥ ፈረሰኛ። ይሄ እግር ነው፣ ያው ሁለት ቦታ ተፈንክቶ እንትን ይደረጋል። የተወሰነውን እያየን እሺ ደረው፣ እንኳን አደረሰሽ። እንኳን አብሮ አደረሰን። ምን እያደረግሽ ነው? ይሄው እንግዲህ እንደምታዩን ዳቦ ማዘጋጀት ላይ እንገናኛለን እና የበዓሉ ዝግጅት ማታ ላይ ያው ትንሽ እንደምታይዋ ትሯ ትንሽ አነስ ብላለችና ትንሽ ብረት ድስት ላይ ስለሚሆን አነሳለብን። ለዛ ነው ከሁለት እናገኛለን። እሺ ይሄ ስንት ኪሎ ነው? ሁለት ኪሎ ነው እና ከፍ ያለ ያስፈልገው ነበረ። የእቃው ሁኔታ ነው።

ውድ ተመልካቾቼ፣ እንግዲህ ቀደም ሲል እንደነገርኳችሁ ወደ ቤት ተከትላችሁኝ እንደገባችሁ እንድትገቡ ገብዣችሁ ነበረ። ይሄው ተከትላችሁኝ ገብታችኋል። እቺ የመጀመሪያዋ ሴት ልጄ ኤም ራኬል ተገኑ ትባላለች። ይሄው በዓሏን ለማክበር ሽክ ብላ እንሆ የግንቦት ልደታን በዚህ መልኩ እያከበረች ትገኛለች። አሜን አሜን ይደረግልኝ ይሁንልኝ እያለች ነው። የዛሬ አመት እንግዲህ በሰላም በጤና በፍቅር ያድርስሽ። ጎሽ ኔ ልጅ ሟ እንግዲህ ዕለታችንን በዚህ መልኩ እያከበርን እንገኛለን። በዚህም እንግዲህ የመጀመሪያውን ከእናንተ ጋራ ፊት ለፊት የምንተዋወቅበት ፕሮግራም ነው የሚሆነው። እንኳን አብሮ አደረሰን። እንዴት ነው ዛሬ? ምን ምክንያት በማድረግ ነው እንደዚህ ያማረብህ ሳልልሽ

ገነጌ ዳቦ ን እኙት ሆጀ ርቤ ተ። እንግዲህ ይሄ ዳቦ የዛሬ ዓመት በሰላም ካደረሰኝ እኔ አቀርባለው ብዬ ተስዬ ነበረ በዚህ ምክንያትም ፈጣሪ በሰላም በጤና ስላደረሰኝ ብላ ይህንን የመሰለ ዳቦ ዱቄቱን አቅርባለን። በሳልልሽ አማካኝነት ዱቄቱ ቀርቦ ቀደም ሲል እንግዲህ ሙሉም ፕሮግራም እንዳየነው በእህታችን ደርቤ ወይም ደግሞ መቅደስ እንዲህ አምሮበት በውሃ ተሰርቷል። እናመሰግናለን ለማለት እንወዳለን። ይሄው እንግዲህ እዚህ ጋር ሁለት ማህበረሰብ ይታየናል። አንደኛዋ መቅደስ ዳቦችንን በሚገርም ሁኔታ ያዘጋጀችልን እህታችን ስትሆን እቺ ደግሞ ወርቃማዋ አዲሷ ልጃችን ሄመን ተገኑ ትባላለች። የኤምራኬል ተገኑ ተከታይ እህት ማለት ናት። ሚጣዬ እንኳን አደረሰሽ። እሺ፣ እሺ፣ እንኳን አደረሰሽ እናቴ፣ እማዬ። እሺ፣ እንግዲህ እቺ የምታየዋት ልጄ ደግሞ የሰማንያ ሁለት ቀን ልጅ ናት። ዛሬ የመጀመሪያውን የግንቦት ልደታን በዓል በዚህ መልኩ እያከበረች ትገኛለች። እንኳን አደረሰሽ! እንኳን አደረሰሽ! ቤተሰቦቻችንን እየተዋወቅሽ ነው። እንኳን አደረሰሽ። ያው ምን ታያቸዋለሽ? ቤተሰቦቻችንን ቤተሰቦቻችንን ምንድነው፣ ምን ታያቸው? ቤተሰቦቻችንን ወርቄ እንግዲህ ቤተሰቦቻችንን በዚህ መልኩ እየተዋወቃችሁ ትገኛላችሁ። ከዚህ በኋላ ማን ነው ምንድን ነው የሚለው ከዚህ በኋላ አዲስ አይሆንባችሁም ማለት ነው። ቤተሰባችን በዚህ በዛሬው ቀን ይሄንን ይመስላል፣ ወይም ደግሞ እንዲህ ተሰባስበን እንገኛለን። እንግዲህ ዶሮውንም የምኑንም ስንል እስካሁን ድረስ

እንኳን አደረሳችሁ! እንኳን አደረሳችሁ! እኔ ማህሌት ገብረ ማርያም እባላለሁ። ሁለተኛውን በዓላችንን በዚህ መልኩ እያከበርን እንገኛለን። እንኳን አደረሳችሁ ለሁሉም ተመልካቾቼ ለማለት ወዳለሁ። እንግዲህ ፕሮግራሜን ሰብስክራይብ ሼር እያደረጋችሁ ከኔ ጋር ቆይታ እንድታደርጉ በትህትና ጠይቃለሁ። ከዚህ በኋላ ቤተሰቤን በዚህ መልኩ አስተዋውቅ ያለው ያዝናናል፣ ያስደስታል የምለውን ለእናንተ የሆነች ነገር አስጨብጣችኋለሁ ብዬ ባሰብኩኝ ሰዓት ታዲያ ከቤተሰቤ ጋር እንደዚህ መለስ እያልኩኝ ከእናንተ ጋራ ቆይታ አደርጋለሁ። ከዚህ በኋላ አዲስ አንሆንም ማለት ነው እና ወዳጆች ይህንን ይመስላል። የመጀመሪያ ትልቁ ፕሮግራማችንን በግንቦት ልደታ ጀምረናል ማለት ነው። እንኳን አደረሳችሁ እንኳን ይሄ ማኑ ይገዛልሽ፣ አባዬ ይገዛልሽ። እንኳን አደረሳችሁ፣ እንኳን አደረሳችሁ! ሴቶች በእልልታ ወንዶች በጭብጨባ!